አሰልጣኝ ገብረ ክርስቶስ አመሰግናለሁ። ጠንካራ ጨዋታ ነበር። በተለይ ከረፍት በኋላ የነበረው እንቅስቃሴ ያንን ያመላክታል። እንዴት አገኘው ጨዋታው? ጥሩ ነው ያደረግነው ጥሩ ነገር ነው። ነገር ግን ያው አሁንም ይህን ጨዋታ ማሸነፍ አለብን። ያደረግናቸው ተቀባይነት የለውም ለእኔ መቀብ አጠቃላይ ምክንያቱም ጥሩ ይህን ነው። እዛ ጋም መረጋጋት ነበረብን። አለመረጋጋት ያመጣው ችግር ነው ይህ ሁሉ። ምክንያቱም በሁሉን ቶሎ አግብቶ ለመጨረስ ከመፈለገ የተነሳ በጣም ጎጉዝ ላይ ነበር ሁሉም እና ኳሶቹ አይተ ቆንቅ የማይሆኑ ድርጊቶች ይፈጸማሉ። ና ያ ነው ምናልባት ከኋላ አካባቢ የጥንቃቄ ጉድለት የፍጹም ቅጣት ምትን እንዲሰጥባቸው ሆነ። በኋላም ደግሞ በፊት ላይ የሚገኙ በአጥቂ መስመር ላይ የሚገኙ ኳሶችን ደግሞ ቡድን አይጠቀምም። ሽመልስን ነበር ከፊት አጥቂ አርገ እየተጫወትክ የነበረው እና ሁለቱንም እንዴት አገኘሃቸው? በመከላከልም በማጥቃትም ዛሬ የነበራችሁ አመርቂ ነበረ ማለት ትችላል? መከላከሉ ጥሩ ነው። እኔ ስለ ሪጎሬ ብዙም ያው ምርፕሌ ስለሌለው ብዙም አላየሁትም እና ነው አይደለም ለማለት ይከብደኛል። ያን እንለፈው፣ ምንም ችግር ይሄ ሊከሰት ይችላል። ነገር ግን እኮ ክሊር እንትን ቻንስ የፈጠሩት የለም። ስለዚህ መከላከላችን ፐርፌክት ነበር ማለት ነው ለእኔ። ስለዚህ ማጥቃቱን ሽመልስን አይደለም የምንጠቀመው፣ ሽመልስ የእኛ አጥቂው ድሮፕ ሲያደርግ ነው የሚገባው። እና ሌላ ታክቲካል ጉዳይ ስለሆነ ያን እዛ ነው ምን ጎደለን ልትል ትችላለ በዛሬው ጨዋታ ቦል ማግባት እንግዲህ ሁሉ ውስጥ እየደረስ ሴንትር ያደረጉ አምስት ስድስት ኳሶች ናቸው እንግዲህ አሁን መጨረሻ ላይ በተለይ ቁጥራችን ፊልሞን ጥሩ ኳስ አገኝቷል ግን አጥፋለሁ ሲል ጊዜ ቦክስ ውስጥ ብዙ ሰው ስላሉ እነሱ ያ ነው ጊዜ ማጣት ነው እሺ አመሰግናለሁ አሰልጣኝ ጌታቸው ብርቱ ፉክክር በነበረው ጨዋታ በተለይ በሁለተኛው አጋማሽ አንድ ለአንድ አጠናቃቸው እንዴት አገኘው ጨዋታ ጨዋታው እጅግ በጣም ጠንካራ ነው። እነሱም ደረጃቸው ማሻሻል ይፈልጋሉ፣ እኛም ከዚህ ከወራጅ ቀጠና መውጣት እንፈልጋለን። በሁለታችን የነበረው ጠንካራ ፉክክል ጨዋታው በጣም ጥሩ ተመልካች እንዲያገኝ አድርገውታል። ከረፍት በኋላ ያገባናቸው ጎሎች ሁለታችንም አቻ ልንወጣ ችለናል። ከረፍት በኋላ የእኛ የተሻለ እንቅስቃሴ አሳይተዋል። ብዙ ወደ ጎል ደርሰናል፣ መጠቀም አልቻልንም። አሁንም ይህንን ዋጋ እያስከፍለን ይገኛል። በተደጋጋሚ ታነሰዋለ የመጨረሻው የሜዳ ክፍል ላይ የሚገኙ እድሎችን ቡድን አይጠቀምም። ዛሬም በተመሳሳይ ቀጥሏል። የጨዋታ ቁጥሮች እያነሱ ነው የመጡት። የሚቀረው ሰባት ጨዋታ ነው። ከዚህ አንጻርስ ያው ጥሩ የሆነ የቦክስ ስትራይከር ባለማግኘታችን ነው። ይህንን ሁሉ ዋጋ እያስከፈለን ያለው ቦክስ ላይ የሚገኙ ማት ኳሶች ናቸው። ብዙ እድሎችን እያገኘን ነው። ለጎል የሚሆኑ ኳሶችን እየፈጠርን ነው። ይህንን የእነ አሌክስ ኪታታ ተቀይረው የገቡት ካየኸው የእነ አብዲ የብስለት ማነስ ወጣትነት ይህንን ብዙ ልምድ ባለመኖሩ ነው። ይህንን እየጎዳን ያለ ነው። አጠቃላይ ግን ቡድናችን ያደረገው ለዛሬ ጠንካራፉ ክላርሸነፍ ባይነት ለማሸነፍ ያደረገው ጥረት ሰላድን ቃላፍ ቀጣይ ደግሞ አሻሽለን እንመጣለን። ብያስ የገጠማችሁ ጠንካራውን መቻልን ነው። በሊጉ ልምድ ያለውን ነው ቡድን ውስጥ ምን ጥንካሬ ዛሬ ያገኘህበት የማ የመቻል የኔ እነዚህ ይሄ ጠንካራ መቻልን ተቋቁመን እንዲያውም ከእረፍት በኋላ በልጠን ታይተናል። ካየው የማህልም እንዲያውም እነሱ በነ ሽመልስ ብቻ ነበረ የማጥቃት እንትናቸው የመስመር የሰላሳ አምስቱ የነበረውን የማጥቃት የመስመር ኃይል አቁመነዋል። ከሲዳማ ቡና ጋር ያያቸው ተጫዋቾቹ የአርባ ሰባት ቁጥሩ እነዚህ እንቆመው ነው ያሉት። ዛሬ በጣም ታይት የሆነ ማርክ አድርገናል። ፕላስ ከመከላከል ወደ ማጥቃት የነበረን የሽግግር ኳስ ብዙ እያበላሸን ነበረን። ይህንን ካስተካከልን ደግሞ ለቀጣይ ጥሩ ነው። መቻል ግን ዛሬ ጠንካራ ፉክክር አድርገዋል። ግን የእኛ ጠንካሬ ደግሞ አቁመነዋል። አሸንፎን መውጣት አልቻለም። እኛ በተቃራኒ ማሸነፍ እንችል ነበረን። አመሰግናን።